እንደ ከዚ በላይ ኦሪጂናል ከዓዳም አጥንት የተሰራች ልጅ ነበረች ይች ልጅ ጎርማ ይቻል። ኦሪጂናል እንደ እኔ ከተዋወቀችው ጊዜ ጀምሮ በእኔ ፍቅርና ናፍቆት ተጎሳቅላ ነው እንደዚህ የሆነች እንጂ ከዚህ በላይ ውበት ነበራት። እና እንኳን ደስ አለሽ፣ እንኳን ደስ አላችሁ። ሁላችንም ሎ ማለት እወዳለሁ። እኔ የምለው የወንዶች ሎ ምንድን ነው ማይነረው? ኢትዮጵያውያን እኮ በጣም ብዙ ቆንጆች እኮ አለን አብናረጋይ የእኔ ውበት እስቲ ተሞልከቱ፣ እስቲ ልብ በላቸው። ከነዚህ አበቦች እኔ በምን አንሳለሁ? ውብ እኮ ነኝ። ለዛም ይህን የመሰለው ውበትና እንትን ፉካት ያስኩት በግል ጥረት ነው። ይጎርመቻል ማንም ሳይረዳኝ፣ መንግስት አድሮ ወዳኝ፣ የተባበሩት መንግስታት ድርጅት አድሮ ወዳኝ፣ የኢትዮጵያ ሕዝብ አድሮ ወዳኝ። ይህን የመሰለ ውበት ያስኩት በጎንጻ ጥረት ነው። እና የወንደች ውድድር ቢኖር ለእኔ በጣም ደስ ይሎኛል። ምክንያትም እኛ ወንደችም ሰው ነን እና ውበታችን ሊታይ ይጎባል። ሆነ አሴብ ዶሮጆ ዶስታሽ ዶስታዬ ነው። ያለፈው አልፏል። እንግዲህ ብንታረቁ ደስ ይለኛል። ሰላም ብንፈጠርና ብንዶራደር የፈለግሽበት ቦታ መጥቼ ልዶራደር እችላለሁ። ያጠፋሁትን ክሼ የበደልክትቶ ሞልሼ እኔ ከዚህ በኋላ ብንዶራደር ሉኔና ላንቺ ያለፈው አልፏል።

ስንቱ ሰው ሞጣራት አለበት እ ውበት ሙንጮ ትግራይ ነው፣ አማራ ነው፣ ኦሮሞ ነው፣ ሀዲያ ነው፣ ደቡብ ነው፣ ሶማሌ ነው፣ አፋር ነው ሞጣራት የለበትም የሚል አሁን በዚህ ጉብጉብ ትፈጥራላችሁ። ኧረ በናታችሁ፣ በናታችሁ፣ በናታችሁ ጎና እንዲ ሄዲቹ ጀምረን ይሄውሱ ክቤተ ጀመረ። አሁን በትራምትና ደግሞ ከአፍሪካ አንደኛ ተባለች አልበቃ ብሎ ጉደን ወደ ብሄር ወስዳ አማራ ነች፣ ነች፣ ትግራይ ነች፣ ኦሮሞ ነች ምናምን የሚልውዝኩ አስነሳቸው። ሁሉ ኢትዮጵያ እኮ ቆንጆ ነው አብናረጋ ሁሉ ኢትዮጵያ እኔን እንግዲህ ተመልከት እስቲ ውበት እስቲ ተመልከት፣ እስቲ ምንም ያልተበረዘ ያልተኮለሰ እስ በገንዛ ጥረቴ አንድ ማንም ሳይደጉመኝን ይህን የመሰለ ውበት ተመልከት። እንደዚህ የቅቤ ቃ መስዬ በግበግ የምል ውበት ያመጣሁት በገንዛ ጥረቴን፣ አስቡት። እኔ እንግዲህ ውበቴን ህዝብ ቢደግፈኝ አለሁ አለሁ ብትሉኝ፣ እሉሉ ብትልልኝ፣ ውታጨበጨብልኝ ውበቴ ሂት ደረጃ ይደርሱ ነበር። ይህን ነው ማሰብ ያለባቸ። እና በእውነቱ ሁሉ ነገር ወደ ብሄር አትሰዱት። ምንም ችግር የለም፣ ሁሉ ብሄር ከቆንጃ አለ ነገራችን ላይ እድሜ ለዘረኝነታችን፣ እድሜ ለአውሬነታችን። እርሱ በርስ ለምን ጮፋ ጨፋው? ይህ ሁሉ ሰው ጎስቋለውን። በእውነቱ ነው መላጭ እንደው የሰው መልክ የምታዩት እ እንደው ደህና እንደ ሰው ሰውነቱ መለስ ብለው መታየት እንዲህ ዋና ዋና ከተማች አዲስ አበባ እንደው አዳማ እንደ ደብረ ዘይት እንደ ባህር ዳር እንደ ደብረ ዋርቀ ስትሄድ እንጂ እኮ በየገጠሩ ስትሄድ እኮ በጣም እኮ ይጎርማችኋል የህዝባችን ጉስቁልና በጣም እኮ ይጎርማችኋል። በእውነቱ ነው መላጭ ምንም እኮ ያነሱን ይሉ ከማነው ነው አንስ ኢትዮጵያዊ እውነቱ ነው ምላቸው። በውቀት ብትል አሜሪካ ውስጥ አውሮፓ ውስጥ ብትሄድ እጅግ በጣም ግዙፍ ተቋማት ላይ የሚሰሩ ኢትዮጵያን ወጣቶች ጎልማሶች፣ በጣም ብዙ ወንዶች ሴቶች፣ ብዙ ብዙ ነው ያለ። ጠንክሮ በመስራት ኢትዮጵያንና ኤርትራን የሚያክል የለም። በአውሮፓና በአሜሪካ በጣም በጣም ዝኖኞች ናቸው ጥንቁሮ ሃርድ ወርክ ኮረክት ናቸው። አራት ሰዓት ነው የሚሰሩት ቤተሰብ ዘርማን ዘሩን የሚያኖር ጠንካራ ትውልድ ነው ያለው። እና እኛ ችግራችን እቺ ያው ህመማችን ታውቁታላችሁ እቺ ዞረኝነት የቦካንበት ጥምብ የሆነ ዞረኝነት ዋጋ አስከፈለን እንጂ ህዝባችን መልኩም የተመሰኮረለት ነው ኢትዮጵያን ቆንጆች የትም ቦታ በሄዱ ኢትዮጵያን ሴቶቻችን የት ቦታ ይታወቃል ሀሴቱ ብቻ አይደሉች እውነቱን ለመናገር እንደውም ብዙ ኮሜንት አረ ከሀሴቱ የሚበልጡ ማአት አሉ ብለል ሀሴቱ ታውቃለች ይመስለኛል በጣም ብዙ ቆንጆች አሉ ኢትዮጵያ ውስጥ ችግሩ ወንድን ነው ለወጣት ሴቶች መናገር የምፈልገው በጣም ውቦች አላችሁ፣ በጣም ቆንጆች እንደ ሀሴቱም አላችን ከሀሴቱም የምትበልጡ እልፍ ሴቶች እንዳላቸ እናቃል። ግን ትምህርት ያስፈልጋል። እሺ ብዙ ጊዜ ሴቶች እውቀት ውበት የሚመስላቸው ቲክቶክ ላይ ፊልተር እየተጠቀሙ እንዲ ብን ብን ብን ማለት አይደለም፣ እውቀትም ይጠይቃል። ሀሴት እዚህ ደረጃ ደረሰች በደንብ ስለተማረች፣ ራሷን አፕግሬድ ስላደረገች፣ እድሎችን ስለተጠቀመች ንግ ሚስ ወርልልተን አንድ ሴቱ ነው እንግዲህ አንድ የዓለም ቆንጆ ብላ ያንን ዘውድ ልትጭን በጣም ብዙ ርቀት ሄዳ ነበር እና ኢትዮጵያውያን የውበት ችግር የለብንም። ኢትዮጵያውያን የእውቀት ችግር የለብንም። ኢትዮጵያውያን የታሪክ ችግር የለብንም። ኢትዮጵያውያን ያለብን በሽታ ይሄ ዘረኝነት የሚባል ይሄ ጠንክሮ አለመስራት፣ አለመረዳዳት የሚባል አለመተጋጋዝ፣ አለመደጋገፍ የሚባል በሽታ ብቻ ነው። እያጎሳቋለ በጣም ጎስቋለ ህዝብ እውነት ለመናገር ክሱት ስት ያለ ጥቁርቁር ያለ በየገጠሩ በየቦታው ስትሄዱ ህዝባችን እንደምታውቁት፣ መንቆንጨር እኛ አንደኛ ነን፣ ከዓለም ከአፍሪካ ይሁን ከዓለም አንደኞች ነን። እና በጣም የቆነጭሮ ምግብ ያጣ የተጎሳቆለ፣ ንጹህ ውሃ የማያገኝ መብራት የማያገኝ ውሃ የማያገኝ ብዙ ችግር ውስጥ ያለፈው ነው። እንደምታውቁት ዓለም ከሰባት ሰባት ወዲህ ለኢትዮጵያ ጥሩ ስም የለውም ጥሩ ስም የለውም። ምክንያቱም ከዛ ድርቅ በኋላ ደግሞ ተደጋጋሚ ጦርነቶች የነበረ እንደሆነ ታውቃላችሁ። ብዙ ዋጋ መክፈል፣ ብዙ ጉርብጥብጦች ነበሩ። ከሁሉ ከሁሉ በላይ ደግሞ የተዘረጋ የብሔር መዋቅር፣ እያንዳንዱ ነገር ወደ ግጭት፣ ወደ ጦርነት፣ ወደ ጉስቁልና የሚወስዱናል እና እውነቱን ለመናገር ውበታችን፣ ታላቅነታችን፣ ታሪካችን ትልቅ ነው። መልካችን ልዮችንን መጽሐፍ ቅዱስ ራሱ ነብርሽን ዝንጉርጉርነቱን ኢትዮጵያዊ ኢትዮጵያዊነቱን ይተዋልኑ ይላል እና ኢትዮጵያዊ የራሳችን ሞልክ አለን። ይሄ ዓለም የሚያውቀው ነው። እኛ እንደ ፈረንጆችም አይደለንም። እኛ እንደ ህንዶችም አይደለንም። እውነቱን ለመናገር እኛ አፍሪካን ግን ቢሆንም ከአፍሪካን መልካችን ለየት ይላል። ይሄ ማንኛውም አፍሪካ ያውቃል። እና ትልቅ ነገር አይደለም። ከማንም ማእናንስ ህዝቦች ነን፣ በመልክም፣ በታሪክም፣ በጀግንነትም በጀብድን ነገር ግን ይሄ ያቆነጨረንን መንደርተኝነት፣ አለመታችን ውበታችንን አረገፈው አጎሳቆለን አጎረጣን አገሪቱን አስመስለን እጉር መጫል። ይሄን ችግሩ ባለመታዋችን ምክንያት ታላቁ ታሪካችን ተዘንግተ ተረስተ ተዱባስብሳ የሚወራው ምንድን ነው? መገዳደላችን፣ ጭፍጭፋችን፣ አለም በሙሉ የሚያወራው ሱን ረሃባችንን ነው የሚያወራው። ወታች ብትሄዱ በየትኛውም በኢትዮጵያ ክፍል፣ በደቡብ በሰሜን በምስራቅ በምዕራብ ብትሄዱ አገሪቱ ውብ ነች። ለዛውም ጫካውን እየጨፈጨፍን ምድሩትን እየመነጠርን እንስሳትን አራዊትን እያሳደድን እያፈናቀልን ለዛው እንዲም ሆኖ ብትሄዱ ታይቶ የማይጠገቡ ቦታዎች አሉ ስለዚህ ዋናው ነገር ሆኖ መገኘት ነው ኖበርክ የሚለው አማርኛ ምንም ትርጉም የሉ ኖበርክ የሚለው ወሬ ምንም ጠብ የሚል ነገር ለማንም ጠብ የሚል ነገር አይፈይድም እና ትኩረታችንን ማድረግ የሚገባን ሀገራችን ላይ ለውጦቻችን ነው ትውልዳችን ትውልድ ይቀየራል መልኩ በነገራችን ላይ ተቋላቸው አፍሪካውያን ለምሳሌ የዛሬ አርባ ዓመት አምሳ ዓመት መቶ ዓመት የነበረን መልክ አይደለም፣ ያለ የአፍሪካ ሕዝብ መልኩ እየተለወጠ እየፎካ እያማረበት ሰውነቱ ኩልል ጥርት እያለ ነው የመጡ። እኛ የቱ ጋነን ነው? እኛ ማለት በየጎጠር ያለው ገበሬው አርሶ አደሩ ኑሮ እንዴት ነው? አለባበስ እንዴት ነው? መልኩ እንዴት ነው? ኢትዮጵያ ማለት ያ ነው እንጂ አዲስ አበባ ወይም ባህርዳር ወይም ደብረዘይት ወይም አዳማ ማለት አይደለም፣ ወይም መቀሌ ማለት አይደለም። አብዛኛ ሕዝባችን በጎጠር ያለው እንደ ልቡ ውሃ ያገኛል ወይ መብራት ያገኛል ወይ የተመጣጠነው ምግብ ቀርቶ ያልተመጣጠነ እንደ ልቡ ያገኛል ወይ የሚሉ ይሄ ሁሉ ሞጠራት አለበት እና ቆንጆች ነን ጥያቄ የለውም ውቦች ነን ጥያቄ የለውም ጀብደኞች ነን ጀግነች ነን ጥያቄ የለውም ነገር ግን አሁን ጀግንነታችን ለማድረግ እየሞከርን ያለ ወንድማማቾች ላይ ይጎልማቻ ወንድም እርስ በርሳችን እና ጭራሽ አነች ሊስትራንት ተመርጣ ዛሬ አማራ ነች ኦሮሞ ነች ትግራዋይ ነች ሲዳማ ነች ሐድያ ነች፣ የሚል እንቱርክ አያስፈልግም። ያው በተለይ በተለይ እውነቱን ለመነጋገር መደስብስ የሚያስፈልጉበት በትመልኩ አሁን ጭቅጭቅ አማራ ነች፣ ኦሮሞ ነች የሚለው ነው። እና አደራችን የዚች ልጅ አያት ስም ካገኛቸው ለማንም እንዳትናገር እሺ። እሱም ደግሞ ካጠናከሩና ኳደራጅ ባህላ ሌላ ከፍ ያለ ሙቀት ስለሚፈጥረበን እንዳትናገር። የዚች ልጅ አያት ስም ደግሞ አሁንም ደሞ የዚ የብሔር ኑትረክስጥ ይገባል። እና ተጎቢነት የለም ቆንጆችንን ቆንጅናችንን በንጽህና በአግባቡ ስኒ ሰው ነው። ጦርነት ያለ ውበት የለም። የኔ ጌታ አታይም? ፍልስጤሞች ያን የመሰለው ውበትና ቅንጅና እንደምታውቀው ቆንጆች ናቸው ፍልስጤሞች። የታወቀ ነው እንዴት እንደተጎሳቆሉ ተመልከቱ። ዩክሬኖች በዓለም የታወቁ ውቦች ናቸው፣ ግን አሁን ያሉበትን እዩ። ጉስቁልቁልቁልቁል በለ ሎምን ድንጋጤ፣ ብስጭቱ፣ ንዴት፣ ጭንቀቱ ራሱ የሰው ልጅ ከመርክ ቶራ ያወጧል። ዩክሬኖች በዓለም የታወቁ ነው። ውበታቸው ትርጉም የለውም። አየ ጦርነቱ ያጎሳቆለው ያቆሰለው